አሰላሙ አለይኩም ወረህመቱላህ እንደምን ዋላችሁ? እንደምን አረፈዳችሁ? መልካም ጾም እንደሆነ ተስፋ አደርጋለሁ። እንግዲህ የዛሬው ፕሮግራሜ ነገ ታስቦ ከሚውለው ዓለም አቀፍ የሴቶች ቀን የማርች ስምንት በዓል ጋር የተያያዘ ይሆናል። አራት ምኞቶች አሉኝ። እነዛን አራት ምኞቶች ከመነሻ ሐሳብ ጋር አንድ ላይ የማቀርብላችሁ ይሆናል። እንግዲህ እንደተለመደው ላይክ ሼር ኮሜንት በማድረግ ድጋፋችሁን እንዳትነፍጉኝ አደራ ለማለት እወዳለሁ። እንዲህ ከመነሻ ሐሳብ እንጀምር። ማርች ስምንት እንግዲህ ነገ ነው የሚውለው። ማርች ስምንት በየዓመቱ ዓለም አቀፍ የሴቶች ቀን ተብሎ በዓለም አቀፍ ደረጃ ይከበራል። በብዙ መልኩ ነው የሚከበረው። የሚከበርባቸውን ጥቅል እንትኖች ማየት ብንችል እንደ ጥሩ መነሻ ይሆነናል። ከዛ በኋላ አከባበሩን ካሳየኋችሁ በኋላ የኔ ምኞት ምንድን ነው የሚለውን እናያለን። እንግዲህ ታስቦ ይውላል ነው አክቹዋሊ በዓል ስል እንደ በዓል አይነት ነገር አይደለም፣ ግን በዓለም አቀፍ ደረጃ እንደዛ ታስቦ ይውላል ነው። ምኞቴን፣ አራት ምኞቶችን ከሴቶች ደህንነት ጋር በተያያዘ ያሉኝ ሼር አደርጋችኋለሁ። በዛው እንግዲህ አንድ ጥያቄ አቀርብላችሁና እንለያያለን። ከጥያቄው ጋር ማለት ነው እንግዲህ በምዕራቡ ዓለም በሙስሊሙ ዓለም በመልኩ ታስቦ ይውላል በራሻና፣ ተጓዳኝ ሀገራት፣ በቻይናና አካባቢው፣ በላቲን ሀገራትና እና በአፍሪካ ሀገራት ያለውን በጥቅሉ ማየት እንችላለን። በምዕራቡ ዓለም ያለውን አከባበር በተመለከተ ዋና ትኩረት የሚሰጡት እንግዲህ የምዕራቡ ዓለም ማርች ስምንትን ሲያስቡ የፆታ እኩልነት የስራ ቦታ መብትና ፌሚኒዝምን አስመልክቶ እነዚህን መሰረት አድርጎ ነው በብዛት ዲስከስ የሚያደርጉት። ይህንን ደግሞ ማርቾችን፣ ይሄ ማርች ምንድን ነው? እንደ ሰልፍ እንደማለት ነው አክቹዋሊ። እና የተቃውሞ ሰልፎችን ያዘጋጃሉ። የኮርፖሬት ዘመቻዎች ይጀምራሉ። ድርጅቶች ውስጥ የሴቶች መብት በዚህ በዚህ መልኩ መከበር አለበት በሚል የተለያዩ ዘመቻዎችን ያደርጋሉ። የመንግስት እና የሚዲያ ውይይቶች በስፋት ይደረጋሉ። ምዕራቡ ዓለም ከነ ስህተቱ ከነ ምኑ በሴቶች ዙሪያ ከናለው ስህተት በዚህ መልኩ ነው ቀኑን አስቦት የሚውለው። በሙስሊሙ ዓለም በተመለከተ በብዛት ሙስሊም በሚበዛባቸው ሀገራት ትኩረቱ የሴቶች ማህበራዊ ቤተሰባዊና ሃይማኖታዊ ሚና መሆኑን ማየት ይቻላል። በተለይ የሴት ኤምፓወርመንትን አስመልክቶ ሴቶች በኃይል እንዲያገኙ ቦታ እንዲሰጣቸው የሚሉ መልእክቶች በብዛት ይነሳሉ። እስልምናና ለሴቶች የሰጠው ቦታም እንደዚሁ። በእስልምና ለሴቶች የሰጠውን ክብር አስመልክቶ በየጊዜው ገለጻዎች ምኖች ይደረጋሉ። ጽሁፎች፣ አርቲክሎች፣ እንዲህ አይነት ነገሮች አክቲቪቲዎች ይኖራሉ ማለት ነው። በሙስሊሙ ዓለም ከሞላ ጎደል በዚህ መልኩ ታስቦ ይውላል። በራሻና ተጓዳኝ ሀገራት ይሄ ትኩረቱ የሴቶችን የተለያዩ ሚናዎች ማጉላት ነው። ሁለገብ ሚና አላቸው የሚለው ላይ በብዛት ያተኩራሉ። የአበባ ስጦታዎችን መስጠት የተለመደ ነው። የእውቅናና ሽልማት ፕሮግራሞችን ያዘጋጃሉ። ህዝበ ትዕይንቶችም እንደዚሁ እንደሚያደርጉ ይታወቃል። ቻይናና አካባቢው ጋር ስንመለከት እንግዲህ በየአካባቢው እያንዳንዳቸው የሚያተኩሩበት ነገር እንደሚለያይ ማለት ማየት እንችላለን። በቻይናና አካባቢው በተለምዶ ትኩረቱ የሴቶች የሌበር መብት ወይም የስራ ቦታ መብት ነው። ያው እዛ ሀገር በፋብሪካ ምን ምን የምንላቸው ነገሮች በጣም ሌበር ኢንቴንሲቭ ሀገር እንደመሆኑ መጠን፣ አምራች ሀገር እንደመሆኑ መጠን ሞር የሌበር መብቶች ላይ ያተኩራሉ እና ማህበራዊ ቦታ የሴት ልጅ ማህበራዊ ቦታ ምንድን ነው የሚለው ላይ ብዙ ውይይት ያበዛሉ። የእረፍት ቀን ወጃዎች ይኖራሉ በብዛት ድረፍት ይሰጣሉ የገበያ ቅናሾች ይኖራሉ እና ደግሞ የአደባባይ ንግግሮች ፕሮግራሞች ይካሄዳሉ። በብዛት በቻይና አካባቢ ማርች ስምንት በዚህም በልኩ ታስቦ ይውላል። ላቲን ሀገራትን በተመለከተ ስናይ የሴቶች ጥቃትና ግድያ ነው ዋና ትኩረታቸው። ምክንያቱም እዛ አካባቢ ሴቶች ላይ በጣም ቫዮለንስ ወይም ጥቃት የሚባሉ ነገሮች ስለሚበዙ ይመስለኛል። ከዛ አንጻር ለሴቶች ደህንነት የተቃውሞ ሰልፎች፣ ሴቶች መጠቃት የለባቸውም መገደል መደብደብ የለባቸውም በሚል በብዛት ሰልፎች ይወጣሉ። የቤት ውስጥ ጥቃትን አስመልክቶ የዶሜስቲክ ቫዮለንስ የሚሉትን ሴቶች በትዳር አጋሮቻቸው የሚደበደቡበት እና አደጋ ውስጥ የሚገቡበትን ሁኔታ እሱን አስመልክቶ የተለያዩ የአዌርነስ ክሬሽን ይህ ምንድን ነው፣ በዛ ዙሪያ ላይ አመለካከት ለመፍጠር ወይም የሰዎችን የጋራ አቋም ለመፍጠር የሚሰሩ ስራዎች ላይ ያተኩራሉ እና ለሴቶች ማህበራዊ ተሳትፎ እውቅናዎች መስጠት ላይ ያተኩራሉ። አፍሪካ ሀገራት ላይ ስንመጣ ደግሞ የአፍሪካ ሀገራት በብዛት ማርች ስምንትን የሚያከብሩት ትኩረት የሚያደርጉት የሴቶች መብት ትምህርትና የፖለቲካ ተሳትፎ ላይ ነው። በተለይ ትምህርት አፍሪካ ላይ እንደልብ ያልተዳረሰበት ሁኔታ ስላለ እኒህኑ አስመልክቶ ኮንፈረንስና ወርክሾፖችን በብዛት በማዘጋጀት ቀኑን አስበውት ይውላሉ። ከሞላ ጎደል በዓለም አቀፍ ደረጃ ቀኑ ሰብስበው የሚውለው በዚህ መልኩ ነው። እንግዲህ ይህንን ካለን የእኔ ምኞት ምንድን ነው የሚሉትን እንመልከት። አራት ምኞት ብዬ ነው እንግዲህ ይህንን ቪዲዮ ያዘጋጀሁት። የመጀመሪያው ያው በጥቅሉ እሱን ከማንሳቴ በፊት እንደ መንደርደሪያ ሴቶችን የሚገጥሟቸው ችግሮች እጅግ ብዙ ናቸው። ስለዚህ እኔ አራት ዋና ዋና እምላቸውን ወይም ከፊት ወጥተው ይታያሉ እምላቸውን አነሳሁ እንጂ የሴቶች ችግር በጣም ዘርፈ ብዙ ናቸው ብዙ እንደሆኑ ይታሰባል። ከዛ አንጻር ሁሉንም ችግር አስመልክቶ አይደለም እኔ ምኞት ብዬ ያወጣሁት። ቢያንስ ግን ዋና ዋና እምላቸውን አራቱን ይቀርፋሉ ግዙፍ እምላቸውን አስመልክቶ ያሉኝን ምኞቶችን ለማጋራት ነው እንግዲህ። ስለዚህ ኤግዞስቲቭ ሊስት አይደለም የሆነ ሁሉንም ነገር የዘረዘርኩበት አይደለም ብዙ ችግሮች ሊኖሩ እንደሚችል ዲስክሌመር ማስቀመጥ እፈልጋለሁ። ምናልባት በነገ ቪዲዮ ደግሞ እንሻላ አላህ ካለ ተቃርኖዎችን አቀርባለሁ። በተለይ በምዕራቡ ዓለም ስለ ሴቶች መብት ይወራል፣ ግን በተቃራኒው ሴቶችን ዲግሬድ የሚያደርጉ ነገሮች ይደረጋሉ እና እነሱን አስመልክቶ እንሻላ ነገ ማቀርብላችሁ ይሆናል። ዛሬ ለማካተት ያው ቪዲዮ እንዳይረዝምብኝ፣ ብዙ ሰዎች አስተያየት ትሰጣላችሁ፣ አታርዝም፣ ለማሳጠር ሞክር ስለምትሉኝ ለዛሬ በነዚህ ይሆናል ማለት ነው ግን በ ጥያቄ ልጀምርላችሁ። እየሰማችሁኝ፣ በመሀል ጥያቄውን በኮሜንት ልትሰጡኝ ትችላላችሁ። እናንተ የሚያስቆጫችሁ የሴቶች መበደል የትኛው ነው? በየትኛው ዘርፍ ሴቶች ላይ የሚደርሰው በደል ይቆጠቁጣችኋል፣ ወይም በጣም ጠንካራ ሆኖ ይታያችኋል? አንድ ብቻ ነው የምትጽፉት። በጣም ቶፕ የምትሉትን ወይም ቅድሚያ የምትሰጡትን የሴቶች በደል ችግር ከታች በኮሜንት ብትጽፉልኝ ደስ ይለኛል። እየጻፋችሁ ቪዲዮ መከታተል ትችላላችሁ። ወደ መጀመሪያው ምኞቴ ልግባ። የመጀመሪያው ምኞቴ ከምር ሆኖ ቢሆን የምመኘው ነገር የፆታዊ ንቀት ማብቃት ነው። ንቀት በአመለካከት ደረጃ ለሴቶች ያለ አሉታዊ አመለካከት፣ ይሄ እንደ በታችና ጎዶሎ ፍጡር መመልከት ሴቶችን። እንዲህ አይነት አመለካከት በጣም በዓለም አቀፍ ደረጃ በጣም ሲሪየስ ችግሮች አሉ። ይሄ ልክ እኩል እድል እንዳልተሰጣት የራሷን የቻለች ፍጡር እንዳልሆነች አድርጎ ማሰብ ፍጹም ተገቢያ አይደለም። እንደ እንደ ሙስሊም ለምሳሌ እኔ ሳስብ ቁርአን ምን ይላል ወመን ያዕመል ሚን ሷሊሓቲ ሚን ዘከሪን አው ኡንሳ ወህወ ሙእሚኑን ፈኡላይከ የድኹሉና አልጀና ወላዩ ዝለሙን ነቂራ ይላል አይደል? ሰዎች አማኝ አምነው ጥሩ ስራ እስከሰሩ ድረስ ወንዶችም የሆነ ሴቶች ጀነት ይገባሉ ይላል። ስለዚህ እኩል ጀነት መግባት፣ እኩል ስኬታማ የመሆን በራሷ ተጠያቂነት የመኖር እነዚህን ሁላ ነገሮች በሴቶችም የተሟሉ ናቸው። ከዛ አንጻር አላህ አክብር የፈጠራትን ፍጡር መናቅ፣ እንደ በታች፣ እንደ ጎዶሎ ፍጡር መመልከት ፍጹም ትክክል ያልሆነ አመለካከት ነው። ይሄ ይህ አመለካከት ሲወገድ ባይ በጣም ደስ ይለኛል፣ ለሴቶች ያለኝ ምኞት ማለት ነው። ማህበራዊ አስተዋጽኦቻቸው መርሳትም እዚህ ውስጥ ይመደባል። ያ ማለት እነሱን ሁልጊዜ እንደ ጥገኛ ፍጡር አድርጎ መመልከት፣ እንደዛ አድርጎ ማየት ፍጹም እንትን እንደ ትርፍ መመልከት ይ በጣም ትክክል ያልሆኑ ነገሮች ናቸው። እንደው ያለ ሴቶች ህይወት ትርጉም አልባ አይሆንም ወይ? አለም ላይ ብናየው አላህ ጥንድ ጥንድ አድርጎ የፈጠረበትስ ሂክማ ይሄ አይደለም ወይ? አንዳችን የአንዳችንን ችግር ስለምንሞላ፣ አንዳችን የአንዳችንን ችግር ስለምንሸፋፈን አይደለም ወይ? ከዛ አንጻር ሴቶች በህይወታችን ውስጥ ትልቅ ቦታ የሚሰጣቸው መሆኑን እንዴት እንዘነጋለን የሚለው ነገር ሁሌም ልናስብ ይገባል። ሴቶች ይዘው የሚመጡት ነገር ብዙ ነው። አላህ በሴቶች በኩል ለሰው ልጆች የዋለ ውለታ ብዙ ነው። የኢሞሽናል ኢንተለጀንስ ምንጭ ናቸው። ኢሞሽናል ኢንቴሊጀንስ የስሜት ብልህነት፣ ብልጠት ይሉታል። በዚህ በኩል ሴቶች በጣም ጉልህ እንትን አላቸው ስጦት አላቸው ካላህ ዘንድ ተንከባካቢና ፍቅር ሰጪ ፍጡር ናቸው። የሰው ልጅ የዘር ቀጣይነት እንኳን ዋና ግብዓት ናቸው ሴቶች። ከዛ አንጻር ያለነሱ ሀቂቃ ትርጉም ህይወት ትርጉም አልባ በሆነች ነበር። ስለዚህ ማክበር፣ እነሱም በጥሩ ዓይን መመልከት ሃይማኖታዊም ማህበራዊም ዜግነታዊም ግዴታ ነው ብዬ አስባለሁ። ለዛ አይደል እንደው እንደ እናት እንኳን ምን ያክል ክብር እንዳላት ይታወቃል አይደል? ሶስት አራተኛውን ፍቅር አባት የሚያገኘውን ፍቅር ሶስት እጥፍ እናት ማግኘት አለባት ብሎ የሚያስተምር ሃይማኖት አለን። ቢያንስ እንደ ሙስሊም ሳወራ ይሄ ነገር ፍጹም ትልቅ ነውር ነው ማለት ነው። ሴቶችን በመጥፎ ማየት እንትን ማድረግ ትክክል ያልሆነ አመለካከት ነው። ከዛ ውጭ አስተሳሰባቸውን፣ አስተያየታቸውን፣ አመለካከታቸውን በሙሉ መናቅ፣ ከነሱ የሚመጣን ሀሳብ ለመቀበል አለመፈለግ፣ ባይ ዲፎልት ሁን ሀሳቡ ጥሩ ነው መጥፎ ነው ለየ ብቻ ሁሉም ሰው ተብሎ ነው የሚቀበለው። ግን በጥቅሉ ሴቶች በመሆናቸው ብቻ አመለካከታቸውን፣ ሀሳባቸውን የማናናቅ ነገር ይሄ በጣም ስህተት ከሆኑ በአጠቃላይ በማህበረሰባችን ከሚታዩ ችግሮች አንዱ ነው። አንቺ ምን ታውቂያለሽ አይነት አመለካከት ማለት ነው። ይህ ትክክል አይደለም። በነቢዩ ስ ሰለም ዘንድ ብዙ ሴት ሰሀብያት ነበሩ። ትላልቅ ቦታ ነበራቸው። በማህበረሰቡ አካሄድ ጉዳይ ላይ ዋና ተሳታፊ ነበሩ። ድምፅ ነበራቸው። ከዛ አንጻር የሴቶችን እንዳላስፈላጊ፣ እንደ ትርፍ ፍጡር፣ እንደ ሀሳባቸው እንደማይፈለግ አድርጎ መቁጠር በማህበረሰብ ደረጃ ስንገላገላቸው ማየት ከምፈልጋቸው ነው ነገሮች አንዱ ነው። ከዛ ውጭ ሴቶችን ሁላ ለውድቀት መንስኤ አድርጎ የማቅረብ ችግር፣ ስኬፕ ጎቲንግ ማለት ነው። ለሁሉም ነገር እነሱ ተጠያቂ እንደሆነ አድርጎ የማሰብ የእንዲህ አይነት አመለካከት በጣም ሲሪየስ የሆነ ችግር ነው ብዬ አስባለሁ። ከዛ ውጭ ሴት ልጅ ስትወለድ ማዘን ራሱ ሴት ተወለደልህ ሲባል አባት ቅር ማለት እንዲህ አይነት ነገሮች የተለመዱ ናቸው። ሀቂቃ ግን በጣም ነውርና እስልምናም የኮነ ነው። በቁርአን ደረጃ የተነሳ ነው አይደል? የሀቡል መየሻው ኢናተን ይላል፣ ለፈለገው ሴት ልጅ ይሰጣል። ወየሀቡል መየሻው ዝኩር ለፈለገው ወንድ ልጅ ይሰጣል። አው ዘውጅሁም ዙክራንን ወኢናተን አይደል የሚለው ካለዛ፣ ሴትም ወንድም አቀላቅሎ ይሰጣል። ወይ ጃሉ መየሻ ማፈረሻ ዋቂ የፈለገውን ደግሞ መካን ያደርገዋል መሀን ያደርገዋል ይላል አይደል። ስለዚህ የአላህ ፍላጎት የአላህ ስጦታ ያለበትን ፍጡር ልክ ሴት ልጅ ተወለደልህ ሲባል ቅር መሰኘት ወይ ደግሞ ወንድ ልጅ ብቻ ለመውለድ መፈለግ፣ እንዲህ አይነት ነገሮች በጣም የተሳሳቱ ነገሮች ናቸው እና እንዲህ አይነት ነገሮች በአመለካከት ደረጃ እንዲህ ሴቶች ለሴቶች ያለን ንቀት ምን ለማሳየት የሚውሉ ነገሮች ተነስተው ባይ እመኛለሁ ማለት ነው። እንደ አንድ ምኞት ይሄ ይያዛል። ሁለተኛው ምኞቴ የፆታዊ ጥቃት ጋር የተያዘ ነው። የፆታዊ ጥቃት ሲቆም ማየት እመኛለሁ። ሴቶች ሀቂቃ ደህንነት አይሰማቸውም። ሴፍ አይደሉም። በዓለማችን ላይ የሁለ የሁለገብ ጥቃቶች ሰለባ ናቸው። በጣም በብዙ መልኩ ጥቃት ይደርስባቸዋል። የአንደበት ጥቃት፣ በፆታቸው አማካኝነት አንደበታዊ ጥቃቶች አሉ ለከፋና ጉንተል አለ። እነሱን አካላቸውን መንካት መጎንተል፣ በአንደበት እነሱን የሆነ ለከፋ የምንለው ነገር፣ ማንም ብዬ ልተርጉም፣ ኦልሬዲ ሁላችሁም ታውቁታላችሁ። ሞለስቴሽን አለ፣ እነሱን በትራንስፖርት ቦታዎች በምኖች አካላቸውን የመነካካት ምን ማለት ላያቸው ላይ መለጠፍ፣ እንዲህ ይሆን ተብሎ በሆነ መልኩ ሰዎች እንዲህ አይነት ነገሮች ያደርጋሉ። በየቦታው እንዲህ አይነት ነገሮች አሉ። አገራችን ላይ ትራንስፖርት ችግር አለ፣ ሰው ተዛዝሎ ነው የሚሄደው። አውቶቡስ ላይ ምን ላይ ሴቶች ብዙ ጥቃት ይደርስባቸዋል። እንዲህ አይነት ነገሮች በጣም የተለመዱ ናቸው። አስገድዶ ደፈራና ጠለፋ የምንለው ነገር አለ። በግድ ሴቶችን ጠልፈው አግብተው በግድ እስረኛ አድርገው የሚያኖሩ አሉ። አሁንም ድረስ በገጠር አካባቢ ላይ እንዲህ አይነት ነገሮች የተለመዱ ናቸው። አስገድዶ ደፈራ አሁንም ድረስ ይሄ በሁሉም ዓለም ያለ በጣም አስቀያሚ የሆነ ነገር ነው። ያለ ፈቃዷ ሴትን በግድ የመድፈር ነገር የስራ ቦታ ፆታዊ ጥቃቶች አሉ። ስራ ቦታ ላይ አለቆች ሴት ፀሐፊዎቻቸውን ወይ ሌሎች የበታች ሰራተኞቻቸውን እንትን ኃላፊነታቸውን ተጠቅመው ፓወራቸውን ተጠቅመው እነሱን እንትን ማድረግ ለወሲብ ማስገደድ ውለት አንጥ ልዋጭ አድርጎ ለምሳሌ እድገት እንድታገኝ እንዲህ አይነት ነገሮች ከኔ ጋር አብረሽ ካሉሽ እንዲህ አይነት ነገሮች ሀቂቃ በጣም በስራ ቦታዎች አሉ። አጓጉል የስራ ሁኔታ መፍጠር፣ አምሽተው እንዲሰሩ ማድረግ ግል ሊጠቁ የሚችሉበት ብቻቸውንም የሆኑበት ሁኔታ ውስጥ መክተት እኒ ያለ ነገሮች በስራ ቦታ ላይ ሴቶች ላይ የሚፈጸሙ ጥቃቶች ናቸው። ሌላው ደግሞ ዲጂታል ሐራስመንት አለ። ራሱ ይሄ በሳይበሩ ዓለም እነሱን ሳይበር ስቶኪንግ ይሉታል። በቃ ሴቶችን መከታተል፣ ማስቸገር እየሄዱ በቃ በቻት በምን የማይፈልጉትን ያለ ፍላጎት ራስን በሴቶች ላይ መጫን ማለት ነው። መከታተል እነሱን ፎቶዎቻቸውን በየቦታው እንትን እያሉ እኒ ሁላ ነገሮች። በነገራችን ላይ በዛ በኩል ስህተት የለም እያልኩ አይደለም። ሌሎች ስህተቶች ሊኖሩ ይችላሉ። በዛ በኩል ያለመጠንቀቅ፣ ፊት የመስጠት ብዙ ነገሮች ልንጠቅስ እንችላለን። ያም ሆኖ ግን በዚህ በኩልም ያለው ሊወገዝ የሚገባና ሁልጊዜም ልናስበው የሚገባ ነው። ሳይበር ስቶኪንግ ያልኳችሁ ያ ነው፣ መከታተል ሴቶችን በገቡበት እየገቡ መውጫ መግቢያ ማሳጣት በየቦታቸው ላይ እየሄዱ ኮሜንት ምን እያደረጉ ሳይፈልጉ በግድ ግንኙነት ለመፍጠር የመሞከር ሂደት ሳይበር ስቶኪንግ ይባላል። ከዛ ውጭ ደግሞ አሁን ደግሞ ሌላም ብልግና ውስጥ ሲገባ ፎቶዎች፣ ምኖች የተነሷቸውን በግድ መበተን እንዲህ አይነት ነገሮች እየተታለሉ በዚህ በኩል የሴቶችም ትልቅ ስህተት አለ። በዚህ ደረጃ እንደውም ሪቨንጅ ፖርን ይሉታል። ለመበቀል እያሉ እስከ ዛሬ ወይ የቀረጿቸውን ነገሮች ምናምን የመበተን ለዚህ ያው በዛ በኩል የሚያሉ ስህተቶች እንዳሉ ሆኖ ግን በጣም ሲሪየስ የሆኑ ችግሮች ናቸው። ከዛ ውጭ አካላዊ ጥቃት ደግሞ አለ። አካላዊ ጥቃት ሲባል ድብደባ፣ በየቦታው በተለያዩ ቦታዎች ከለከፋ ጋር ተያይዞ ድብደባ የሚፈጽም አለ። ሌሎች ቦታዎች ላይ እንዲህ አይነት ድብደባዎች ይፈጸማሉ። ከዛ ውጭ ዶሜስቲክ አቢዩዝ ራሱ አለ። ቤት ውስጥ እራሱ ሴቶችን መደብደብ፣ ባሎች ሚስቶችን መደብደብ፣ መጉዳት፣ አካላቸው ላይ ቋሚ ጉዳት ማድረስ፣ እንትን ማድረግ፣ ኢሞሽናል አቢውዝ ማድረግ እነሱ ነው። እኒህ ሁላ ነገሮች አንገታቸውን ደፍተው እንዲኖሩ በጣም ተሳቀው እስረኛ ሆነው እንዲኖሩ የሚያደርጉ አካሄዶችን ፓወር በአጠቃላይ ሰብጁጌት ማድረግ በትዳር ውስጥ ማለት ነው። ነቢዩ ሶለላሁ ዓለይሂ ወሰለም ምንድን ነው ያሉት? አሕሰኑኩም አሕሰኑሁም ሊኒሳ ይህም ነው ያሉት፣ ለሚስቶቻችሁ ምርጥ የሆነው ነው ከእናንተ መካከል ምርጥ ሰው ብለዋል አይደል? ስለዚህ የሰው ልጅ ስብዕና ጥራት እንኳን መለኪያው ለሚስቱ ያለው ጥሩ አመለካከት ለሚስቱ ያለው እንክብካቤ ሆኖ ሳለ እኛ ግን ሚስቶችን መበደል እንደዛ አይነት ትላልቅ ጥቃቶች ይደርሳሉ እና እኒህ በሙሉ በጥቅሉ ፆታዊ ጥቃት ብዬ ያሰብኳቸው ናቸው፣ ከተለያዩ ቦታዎች ያውጣጣኋቸው እኒሁን ላቆመው ማየት ይመኛለሁ ማለት ነው። ሁለተኛው ምኞት ይሄ ነው። ሶስተኛና አራተኛ ምኞቴን ከመንገዴ በፊት አጭር ማስታወሻ እንደተለመደው ላስታውሳችሁ። የሚዲያ ስራ አስቸጋሪ ነው። ስለዚህ ቪዲዮ እንደልብ ተመልካች የአለማግኘት ችግሮች አለ። ብዙ ጊዜ ቁም ነገር መሰል ነገሮች በብዛት ፈላጊ የላቸውም። ከዛ አንጻር እናንተ እንዲህ አይነት ነገሮችን ፈልጋችሁ የምታዩ የምትወዱ ሰዎች ፕሮሞት የማድረግ ኃላፊነት እንደሚወድቅባችሁ አስባለሁ። ከዛ አንጻር የመጀመሪያው ፕሮሞሽን ላይክና ሼር ማድረግ ነው። ላይክ ስታደርጉ ለዩቱብ ብዙ ቦታ እንዲደርስ ያደርጋል፣ ቪዲዮ ተፈላጊ እንዲሆን ያደርጋል። ብዙ ሰዎች እየፈለጉ የማይደርሳቸው አሉ። ከዛ አንጻር ያንን ላይክ በማድረግ ሼር በማድረግ የተለያዩ ግሩፖች ላይ ቻት ግሩፖቻችሁ ላይ፣ ለቤተሰቦቻችሁ፣ ለወዳጆቻችሁ ምናልባትም የዛሬው ፕሮግራም ሴቶችን የተመለከተ ስለሆነ ብዙ ተመልካቾች ደግሞ ሴት አይደሉም። እንግዲህ እንትኑን ሳይ ከዛ አንጻር ለሴት እህቶቻችን በስፋት በትልኩ ደስ ይለኛል። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ ማድረግ ቻነሉንም ተጠቃሚ ያደርጋል። እናንተም የምንሰራቸውን ነገሮች እንድታገኙ ያደርጋችኋል። ከዛ ውጭ በኮሜንት ሀሳባችሁን መግለጽ እጅግ በጣም ይጠቅማል። ይህንን በተአምር እንደ ትንሽ አትዩት። ሰላምታ ሊሆን ይችላል፣ ቅድሜ የጠየኳችሁን ጥያቄ መልስ ሊሆን ይችላል። ሀሳባችሁን፣ ተቃውሞ፣ እርማት የምትሏቸውን ነገሮች በሙሉ ብጽፉልኝ፣ አንድ የእናንተን ሀሳብ ማወቅ እችላለሁ፣ ሁለተኛ ብዙ ሰዎች ጋር እንዲደርስ ያደርገኛል። ለእኔ በጣም ያግዘኛል ማለት ነው። ከዛ ውጭ ደግሞ በገንዘብ ደረጃ መርዳት የምትፈልጉ ዩቱብ ጆይ ልታደርጉ ትችላላችሁ። በወርሃዊ መዋጮ አባል ሆናችሁ አምስት አይነት አማራጮች አሉ። በተመቻችሁ ማገዝ ትችላላችሁ። ፌስቡክ ላይ ተመሳሳይ ነገር በሰብስክራይብ አለላችሁ። ከዛውጭ ውጭ ዩቱብ ሱፐር ስቲከር መስጠት ትችላላችሁ። ፌስቡክ ላይ ስታር መስጠት ትችላላችሁ። በዛ መልኩ ፋይናንሻሊ ማገዝ ትችላላችሁ። ተክቢር ሚዲያን ቀጥታ በባንክ መላክ የምትፈልጉ ደግሞ በኢትዮጵያ ንግድ ባንክ 1000501689247 ስክሪኑ ላይ ባለው ቁጥር ብትልኩ እንደዚሁ እንደሚደርሰኝ ለማስታውሰው ወዳለው ይሄን ያክል ከተባባልን እንግዲህ ሶስተኛና አራተኛ ምኞቶቼ ልንገራችሁ። ሶስተኛው ምኞቴ የፆታዊ ባርነት መጥፋት ነው የፆታዊ ሰፊነት ምን ማለት ነው? ኦብጀክቲፊኬሽን አንደኛው መገለጫው ኦብጀክቲፊኬሽን ነው። ያ ማለት ምን ማለት ነው? ሴቶችን የወሲብ መጠቀሚያ አድርጎ የማየት ችግር ማለት ነው። እንደ አመለካከት ሲሆን በሽታ ነው። ከዛ ደግሞ ይሄ ወደ አካላዊ ችግር ይፈጠራል። እንዴት የሚለውን እናያለን። እንደ አመለካከት በሽታ የተባለው ምንድን ነው? ሴቶችን ወሲባዊ መጠቀሚያ ብቻ አድርጎ ማየት፣ እነሱን ከወሲብ ጋር ብቻ ማስተሳሰር ችግር፣ ይሄ በጣም ሲሪየስ የሆነ ችግር ነው። የሴቶችን ውበትን ብቸኛ ኳሊቲ አድርጎ መመልከት፣ በቃ ሴት ከውበቷ ሌላ ሀብት እንደሌላት የምትሰጠው ነገር፣ ተሳትፎ፣ ግብአት እንደሌላት አድርጎ መመልከት። ይህ በአመለካከት ደረጃ ትልቅ በሽታ ነው። ውበትን ብቸኛ መስፈርት አድርጎ መመልከት ቁንጅና ጋር ሁሉንም ነገር ማያያዝ በቃ ቆንጆ ከሆነ ወይም በእኛ መስፈርት ቆንጆ የምንላት ከሆነች በቃ ሁሉንም ነገር መቀበል፣ መልክን እንደ መስፈርት አድርጎ የመጠቀም ችግር። ይሄ በጣም ሲሪየስ ስህተት የሆነ ነገር ነው። አላህ እንኳን ነቢዩ ስ ስም በሀዲሳቸው የንዙሩ ኢላ አጅሳሚኩም ወደ አካላችሁ አይመለከትም፣ ወደ እናንተ እንትን ነው፣ ወደ ስራችሁና ወደ ንያችሁ፣ ወደ መልካም ምኞታችሁ ነው የሚመለከተው ብሎ ያስቀመጡታል እና ውበትን ብቻ ኛ መስፈርት አድርጎ እንትም ማየት ሀቂቃ በጣም ሲሪየስ የሆነ ችግር ነው። ከዛ ውጭ ደግሞ ይሄ ይሄ አመለካከት ሴት ልጅ እንደመጠቀሚያ የመመልከት አመለካከት አካላዊ ሲሆን ደግሞ ወደ ወንጀልነት ያድጋል። እንዴት ካልን ሴትን የሁሉ ነገር ማሻሻጫ አድርጎ የማድረግ በሽታ፣ ይሄ በተለይ ምዕራብ ዓለም በስፋት የሚታይበት ነው። ምናልባት ነገ በሰፊው እናያለን። ሁሉንም ነገር ለማሻሻጥ የሆነች ሴት እርቃኗን መቆም አለባት። መኪና ለመሸጥ ሴት መቆም አለባት። ሳሙና ለመሸጥ ሴት መቆም አለባት። ሁሉንም ነገር ሴትን አሻሻጭ አካሏን ንትን አቴንሽን ግራብ ማድረጊያ ወይም የሰዎችን አትኩሮት መሳቢያ አድርጎ የመመልከት በሽታ የራሱ የኦብጀክቲፊኬሽን አካል ነው። ሴትን ልጅ ከአካላዊ ቁንጅና ጋር ብቻ የማስተሳሰር ችግር ማለት ነው። እርቃኗን ብቻ የመፈለግ ችግር ማለት ነው። ይሄ በተለይ ምዕራቡ ላይ በስፋት ይታያል። ለወሲብ ኢንዱስትሪው ግብአት አድርጎ መጠቀም ሴቶችን በቃ በቋሚነት ይሄ ወሰባዊ ወሲባዊ መጠቀሚያነትን ማስረጽ ነው አይደል? የሴትን ሰብአዊ ፍጡሩነት ማስረሳት ነው። ይሄ ፖርኖግራፊ የሚባል ጨምላቅ ዓለም አለ እዛ ዓለም ውስጥ ብቸኛው መልእክቱ በሰዎች ዘንድ የሚያሰርጸው ነገር በቃ ሴትን ልጅ የወሲብ ማርኪያ ብቻ እንደሆነች አድርጎ መቁጠር ከዛ ውጭ በምንም መልኩ ሴቶችን ኢማጅን እንዳታደርግ የማድረግ በሽታ ነው። በዓለም አቀፍ ደረጃ ፖርኖግራፊ ካመጣቸው ፈተናዎች አንዱ ይሄ ነው። ፖርኖግራፊ አዘውትሮ የሚመለከት ሰው ሴት ልጅ ከወሲብ ውጭ በምንም መልኩ ማየት የማይችልበት አይነት አመለካከት ይፈጠራል። ትልቁ ጉዳቱ የሚሉት ምሁራኖቹ ይሄ ነው። ኦብጀክቲፊኬሽን በቃ ሴትም ከወሲብ ጋር ብቻ የማያያዝ በሽታ ይፈጥራል ማለት ነው ይሄ ራሱ ሴቶች ላይ የሚሰነዘር ጥቃት ነው ከዛ ውጭ አካላዊ መገለጫ ይዞ ሲመጣ የበለጠ ደግሞ ለወሲብ ትራፊኪንግ ወንጀል ሰበለባ ማድረግ ለወሲብ ዝውውር ማለት ነው የወሲብ ዝውውር ማለት ሴቶችን በግድ አታሎ በንትን መልኩ እንደዚህ የስራ እድል ምናምን ብሎ የወሲብ ባርነት ውስጥ የመክተት ችግር ማለት ነው ባርነት በዓለማችን የቀረ ይመስላቸዋል ሴክሱአል ስሌቨሪ ግን አለ ባርነት በአለማችን ላይ አሁንም ድረስ አለ ኮሜርሻል ሴክሱአል ኤክስፕሎቴሽን ይሉታል የሴቶችን፣ ሴቶችን ለወሲብ ንግድ በግዳጅ የመጠቀም ነገር ማለት ነው። እንግዲህ ቀላል እንዳይመስላችሁ በአሁን ሰዓት 12 ሚሊዮን ሰው በባርነት ሰለባ ውስጥ እንዳለ ስታቲስቲኮች ያሳያሉ። 12 ሚሊዮን ሰው። ከዚህ ውስጥ ደግሞ ኦልሞስት በጣም በርካታ የሚባለው 98 በመቶ ሴት ናቸው፣ ህፃናት ናቸው። በጣም አሳፋሪ በሆነ መልኩ ማለት ነው። እና አሁንም የወሲብ ባርነት አለ፣ በጣም በሚያሳዝን ሁኔታ ማለት ነው። አብዛኛው ሴቶችና ህፃናት ናቸው። ይሄ ደግሞ አይነቶቹ ብዙ ናቸው። ለምሳሌ ከሚጠቀሱት መካከል ፎርስድ ፕሮስቲቱሽን አለ በግዳጅ ሴተኛ ዳሪነት ስራ ላይ እንዲሰማሩ ማድረግ ገንዘብ ከነሱ እየሰበሰቡ ማለት ነው። ይሄ በምዕራቡ ዓለምም በሌሎች ዓለማትም በስፋት የሚታይ ነው። ሴክስ ቱሪዝም አለ። እነሱን ለወሲብ ንግድ መጠቀም ለወሲብ ቱሪዝም መጠቀም ይሄ በተወሰነ መልኩ እንትን አይደለም። አታለው ያስገቧቸዋል፣ ህይወት ውስጥ እንደዛ አይነት ፈልገውም የሚገቡ አሉ። በዛ በኩልም ያሉትን ስህተቶች እየተቀበልን ማለት ነው። ሙሉ በሙሉ ሌላው ሰው ብቻ እንደሚፈጽመው አድርጎ ማየት አይደለም። ሴቶችም ከዚህ ውስጥ ተጠያቂ የሚሆኑባቸው ነገሮች እንዳሉ ማስታወስ ያስፈልጋል። ሴክስ ቱሪዝም ውስጥ ለምሳሌ በፈቃደኝነትም የሚገቡ አሉ። ተገደው በሌላ ስራ አታለው የሚያስገቧቸውም አሉ። የተለያየ ሀገር ላይ የወስዷቸዋል። አሁን ኢትዮጵያ ላይ እንኳን ወደ ላኦስ ምናምን ብዙ ሀገራት ላይ የተባለ ከዛ በኋላ ክፉ አይነት የወሲብ ባርነት ውስጥ የሚከቱ እንትኖች አሉ። ለፖርኖግራፊ በግዳጅ መጠቀም እነሱን ሃይጃክ በማድረግ በተለያዩ መንገዶች ማለት ነው፣ በሀሺሽ በምን እየተጠቀሙ እያናወዙ እንዲህ አይነት ነገሮች ይጠቀሟቸዋል። ለምሳሌ አንድ ጊዜ ሀሺሽ እንትን አድርገው ያችን ሴት አጉል ምስል ይቀርጿታል፣ ከዛ በኋላ ይበተንብሻል ካለበለዛ እያሉ የተለያየ የመቅረጽ ምኔ፣ ማለት ገንዘብ መጠየቅ እንዲህ አይነት ነገሮች አሉ። በአጠቃላይ ሳይበር ሴክስ ትራፊኪንግ የሚባል ደግሞ አለ እነሱን ለላይቭ ስትሪም ምናምን አይነት ነገሮች ላይ እንዲጠቀም እንትን እንዲያስተላልፉ የማድረግ እንዲህ አይነት ቢዝነሶችን በተለያየ ቦታ አሁን ያልኳቸው ኢትዮጵያውያንም ለዚህ ሰለባ እየሆኑ ነው። በነገራችን ላይ ላኦስ ምናምን የመሳሰሉ ሀገር ላይ የስራ ዕድል ምናምን ተብሎ ሄዱና እዛ እንዲህ የላይቭ ስትሪም የምን ውስጥ ይከቷቸዋል። እንደዚህ አይነት ህይወት ውስጥ እንትም ማለት አይችሉም። ፓስፖርታቸውን ይወስዱባቸዋል፣ ያስፈራሯቸዋል። በተለያየ መልኩ እንዲህ አይነት ነገሮች ስራ ብለው የሄዱ ሴቶችን የማንገላታት ነገሮች አሉ። ስለዚህ ይሄ ነው የወሲብ ባርነት የሚባለው ማለት ነው። ይህ አብቅቶ ማየት እመኛለሁ። ሶስተኛው ምኞቴ ነው። አራተኛውና የመጨረሻው ምኞቴ የጉልበት ብዝበዛ መቆም ነው። የጉልበት ብዝበዛ ስል ምን ማለት ነው? ይህኛው ድህነትና ምርጫ ማጣት የፈጠረው ችግር እንደሆነ እረዳለሁኝ። ቢሆንም ግን ችግሩ ተወግዶ ማየት እፈልጋለሁ። ምንድን ነው ችግሩ ካልን ዋና ብሬድዊነር እንዲሆን ሲፈረድባት ነው። ሴት ልጅ ዋና የቤቱ ገንዘብ አምጪ እንድትሆን ሲፈረድባት ነው። ግን አሁን እንደ አንድ ሙስሊም ምን እናምናለን? ሴት ልጅ ፋይናንሻል ግዴታ የለባትም። ትዳሯ ላይ ገንዘብ ማምጣት ያለበት ወንዱ ነው። እንደምንም ተሯሩጦ ቤተሰቡን የማስተዳደር ኃላፊነት አለበት። ገንዘብ በማምጣት በኩል ሴት ልጅ ለትዳሩ አዋጭ ልትባል አትችልም። ያንን መጠየቅ አይቻልም። ምስልም እና ያስቀምጠው ያ ነው። አንፎርቹኔትሊ ግን በብዙ ቤተሰቦች ውስጥ ሴቶች እንደዛ እንዲሆኑ ይገደዳሉ። ምንም እንኳን ግዴታቸው ባይሆንም ማለት ነው። ፈልገው የሚረዱት ሌላ ጉዳይ ነው። በስራም በምንም ማገዝ በተለያዩ በፍላጎት የሚደረግ ሌላ ጉዳይ ነው። ግን እነሱም በጫና በምን እንደዛ አይነት ህይወት ውስጥ መክተት ሀቂቃ ብዙ ችግሮች አሉት። ከዋምነት በቤት ጉዳይ ላይ ኃላፊነት ጣጣውን ተሸካሚ ቋሚ ኃላፊነት ያለው ወንድ ሆኖ ሳለ፣ ወንዶች ግን እያውደለደሉ በተለያየ እንትን ብሎ ለምሳሌ አንድ ቤተሰብ ውስጥ እህት ሴቶች ሰርተው ገንዘብ ያመጣሉ። ወንድም ተብዬዎች ወንዶች ደግሞ በየቦታው በሱስ በምን ተጠምደው እንዲህ አይነት ህይወት ውስጥ የሚኖሩ በየቦታው አለ። ሴቷ ትበዘበዛለች፣ ቤተሰብ ታስተዳድራለች። ወንዱ ግን ማስተዳደር የነበረበት አካል ቁጭ ብሎ በየቦታው ጫቱን ሲቅም ወይ የሆነ ቦታ እንትን ሲል ይውላል። እንዲህ አይነት ብዙ ቤተሰቦች እንዳሉ ይታወቃል። ደሃ አገራት ላይ በስፋት አለ። ከፈለገች ልታግዝ ትችላለች። ካልፈለገች ግን ሴት ልጅ የቤትን የገንዘብ ጣጣ እንድትሸከም ማድረግ በራሱ ብዝበዛ ነው። ካልፈለገች ማለት ነው። ከፈለገች ጫናም አለ። አንዳንድ ጊዜ ጫና ራሱ ፍላጎት ተብሎ ላይወሰድ ይችላል። በጫና ምክንያት ሌላ ምርጫ ሲያጡ ተገደው ይገቡበት አለ። አድካሚና ጉልበት ጨራሽ ስራዎችን ለመስራት ይገደዳሉ። በተለይ ደግሞ ለምሳሌ ከኢትዮጵያ አረብ ሀገር የሚሄዱ ሴቶችን አስቡት። በጣም አድካሚ ሕይወት ውስጥ ይገባሉ። ቤተሰባቸውን ይሸከማሉ። ኦፍኮርስ ወደው ነው ብዙዎቹ የሚያደርጉት፣ ግን እንደዛም ቢሆን ጫናው ሊነሳላቸው በተገባ ነበር። እኒህ ሴቶች ከሰሩም እንኳ ለራሳቸው ነበር መስራት ያለባቸው፣ ግን ቤተሰብ እነሱ ላይ ጣጣ ስለጣለባቸው በሆነ መልኩ እነሱ ያንን ለማድረግ ይገደዳሉ። እንግዲህ ድህነቱም የፈጠረው ምርጫ ማጣት እንዳለ እረዳለሁ፣ ግን ይሄ ነገር ቢያበቃ እመኛለሁ። ሴቶች በፕራይም ወጣትነታቸው በጣም ጥሩ የወጣትነት እድሜ ላይ ሳሉ ወደ ውጭ ሀገራት ተልከው ረጅም የስራ አመታት የልፋት አመታት ያሳልፋሉ። ይሄ ደግሞ ለነሱ ስጋቶች አሉት፣ ሪስኮች አሉት የተለያዩ። ውጭ ሀገር ላይ አስገድደው ይደፈራሉ፣ ፆታዊ ጥቃት ይፈጸምባቸዋል። ብዙ አመታት ሰርተው ደሞዛቸውን ይከለክሏቸዋል፣ ይገደላሉ ከፎቅ ይወረወራሉ። ለሴት ልጅ በጣም ከባድ የሆነ ሕይወት ውስጥ እንዲገቡ አድርገናቸዋል። እንግዲህ ምርጫ በማጣት ሊሆን ይችላል፣ ድህነቱ ሊሆን ይችላል ግን ይሄ ነገር ሲያበቃ ማየት እመኛለሁ። በጣም ልቤን ከሚያደሙኝ ነገሮች አንዱ ነው ሴቶች ወገብ በሚያጎብጡ ስራዎች ወጣትነታቸውን ይጨርሳሉ ከዛ ይሄ ደግሞ ስነ ልቦናዊ ጫና አለው በነገራችን ላይ ምክንያቱም ሴት ልጅ ወጣች ሳለች ማግባት ትፈልጋለች ወደ ትዳር መግባት ትፈልጋለች ግን ውጭ ሀገር ወጣ ቤተሰቧን ተሸክማ እየሰራች እየለፋች ገንዘብ ትልካለች ይሄ በጣም አሰቃቂ ህይወት ነው ችግር ያለበት ህይወት ነው ኦፍኮርስ ይህንን ብዙዎቹ ወደው ፈቅደው ለቤተሰባቸው ፍቅር ሲሉ ያደርጉታል ግን ይሄ ነገር ከባድ ህመም ነው ለነሱ ማለት ነው ከዛ ውጭ እነሱ ሰርተው እንኳን ቤት እንሰራለን ምን ብለው የሚልኩትን ገንዘብ እንኳን ምን ያክል ሴቶች ናቸው አማናቸው የሚበላው ማለት ነው። አማናቸው ተበልቶ ተበዝብዘው የተለያዩ ወንዶች አገባሽ አለው ምናምን እያሉ ስንቶቹን እያጭበረበሯቸው የለፉበትን እንኳን ህይወት መናም የሚያስቀሩበት አለ። ቤተሰብ እንኳን አለ አይደል ስንት ቤተሰብ የልጁን ሰርታ ያመጣችበትን ያጠራቀመችውን ገንዘብ አጥፍቶ ምን ብሎ የሚጠብቅ በጣም ብዙ አይነት ችግሮች በዚህ ዙሪያ ይሰማሉ። እና ይሄ ነገር ሐቂቃ አብቅቶ ማየት እፈልጋለሁ። በቃ ወንድ ልጅ የራሱን ጣጣ የሚሸከምበት የቤተሰቡን የገንዘብ ጣጣ ተሸክሞ ሴቶች አረፍ የሚሉበት መስራትም ከፈለጉ የዛኔ በፍላጎት የሚሰሩበትን ወቅት ማየት እፈልጋለሁ። ይሄ ነገር በጣም እንትን ይላል በነገራችን ላይ የነገ ቪዲዮ ላይ ይሄ የዛሬው ቪዲዮ ነው የነገ ቪዲዮ ላይ የምዕራቡን አለም ተቃርኖ ነው አሳያችኋለሁ ምን ያክል ወሬና ተግባር እንደሚለያይ ስለዚህ ለሴቶች ቦታ ይሰጣል በሚባልበት ምዕራቡ አለም ሴቶች ምን አይነት ችግር ውስጥ እንዳሉ የምናይ ይሆናል የቀኑ ጥያቄ ቅድም ያልኳችሁን ብትመልሱልኝ ደስ ይለኛል። እናንተ የሚያስቆጫቸው የሴቶች በደል የትኛው ነው? አሁን ከጠቀስኩት ላይ ሊሆን ይችላል ሌላ ያልተጠቀሰ የምትሉት አንድ ብቻ ቅድሚያ የምትሰጡትን የሴቶች መበደል ልትጠቁሙ ትችላላችሁ። እንግዲህ ያቀረብኩላችሁ ኢስሃቅ እሸቱ ነበርኩ፣ ጋዜጠኛና አክቲቪስት። ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ አደር አላለሁ። ሰብስክራይብ እና ፎሎ ማድረግ እጅግ በጣም ይጠቅማል። ልታግዙኝ ከፈለጋችሁ ተክቢር ሚዲያን አባል መሆን ትችላላችሁ። በወርሃዊ አባልነት አስራስድስት አባላት አሉን። ቢያድግልን ደስ ይለናል። በዩቱብም በፌስቡክም እንደዛ አባል መሆን ትችላላችሁ። እዚሁ ቪዲዮ ላይ ሱፐር ታንክ ስጦታ መስጠት ትችላላችሁ። በንግድ ባንክ መላክ የምትፈልጉ 1000501689247 ስክሪኑ ላይ ባለው ቁጥር አማካኝነት ልታደርሱኝ ትችላላችሁ። እንደተለመደው ሁሉ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ረመቱላ